ዘእግዚአብሔር አምላክ የተመሰገነ የተመሰገነ ይሁን። ወገኖቼ እንደምን አላችሁ? እግዚአብሔር መልካም አምላክ ነው። በእግዚአብሔር ፊት መሆን፣ እግዚአብሔርን መስማት፣ እግዚአብሔርን ማምለክ፣ እግዚአብሔርን ተስፋ ማድረግ ትርፍ አለው፣ ክሳራ የለውም። በዛሬው ቀን ደግሞ አብረን የምንካፈለው የእግዚአብሔር ቃል በሮሜ ምዕራፍ 8 ቁጥር ሰላሳ አምስት ላይ ያለውን ቃል አብረን እናክ እንካፈላለን እግዚአብሔር የተመሰገነውን መንፈስ ቅዱስ ያስተምረናል። የቃሉ ባለቤት ምስጢርን የሚገልጽ እግዚአብሔር እውነተኛ አስተማሪም መንፈስ ቅዱስ በመሀከላችን ስላለ የሚያስተምረን ይህ መልእክት ርዕስ ከክርስቶስ ፍቅር ማን ይለየኛል ይላል ሐዋርያ ጳውሎስ ስናገር እና ከክርስቶስ ካመንኩት ከተረዳሁት ከቀመስኩት በዘላለም ፍቅር ከወደደን ፍቅሩን ላሳየኝ ሰው አድርጎ በፊቱ ላቆመኝ ታማኝ አድርጎ ለአገልግሎቱ ለሾመኝ ለወደደኝ ከኢየሱስ ክርስቶስ ከዚህ አምላክ ከክርስቶስ ፍቅር ማን ይለየኛል? ማን ይለየኛል? ብሎ ይናገራል። ወገኖች ብዙዎች የክርስቶስን ፍቅር ቀምሶ ከክርስቶስ ጋር ተጉዞ በተለያዩ ፍርማታዎች ወይም ኤግዚቶች የጌታን መንገድ ጥሎ የወጡ በየፈርማታው የቀሩት ብዙዎች አሉ። ስለዚህ የጌታን ፍቅር የወደደን ፍቅር በዘላለም ፍቅር ነው። እንደ ጌታ ያለ አፍቃሪ ስለሌለ እስከ ዘላለም የወደደን ሰው አድርጎን በዘላለም ፍቅሩ የወደደን እንደ እግዚአብሔር ያለ ማንም የለም። እግዚአብሔር አምላክ የተመሰገነ ይሁን። ይህንን ፍቅር የቀመሰ ሰው ይህንን ፍቅር የክርስቶስን ፍቅር በልቡ የፈሰሰ ሰው ምንም ነገር አያታልልም። መከራ የሚያታልለው የሚለየኝ ከክርስቶስ ፍቅር ምንድን ነው? መከራ፣ ጭንቀት፣ ስደት፣ ረሃብ፣ ራቆትነት፣ ወይም ማጣት፣ ችግር፣ ፍርሃት ወይም ሰይፍ ወይም መከራ ውጊያ ነውኒ ብሎ ሐዋርያ ጳውሎስ ይናገራል። ከዚህ ሁሉ ይሄ ሁሉ መከራ ቢፈራረቅብኝ ይሄ ሁሉ መከራ ቢደርስብኝ ክርስቶስን አያስጥለኝም። የተረዳሁት ፍቅር ከችግር በላይ ነው፣ ከመከራ በላይ የቀመስኩት ከመከራ በላይ ነው። የክርስቶስን ፍቅር የቀመስኩት እና በልቤ ያለው የክርስቶስ ፍቅር ከጭንቀትም በላይ ነው፣ ከስደትም በላይ ነው ከረሃብም ከራቆትነትም በላይ ነው። ከማጣትም በላይ ነው። ከከፍታም ከዝቅታም በላይ ነው ብሎ ይናገራል ሐዋርያ ጳውሎስ። የክርስቶስን ፍቅር የተረዳ ሰው ስለዚህ እንዲህ ብሎ ይናገራል፣ ለእኔ ሕይወት ክርስቶስ ሞትም ጥቅሜ ነውና ብሎ ይናገራል። ሕይወቴ ክርስቶስ ነው ቢሞትም ለእኔ ጥቅሜ ነው። ምክንያቱም አልጎዳም። የሚሄደውም ወደ ወደ እርሱ ነው። ወደ አዘጋጀልን ስፍራ ከእርሱ ጋር በደስታ ለመኖር ቢሞትም ወደዛ እሄዳለሁ። ለእኔ ጥቅሜ ነው፣ እረፍት ነው። ሰላም ባለበት ባዘጋጀልን ስፍራ በመንግስቱ ከእርሱ ጋር ስለሚኖር ለእኔ ጥቅሜ ነው ብሎ ይናገራል። እግዚአብሔር አምላክ የተመሰገነ ይሁን። ፍቅር ቀላል አይደለም። የክርስቶስ ፍቅር ፍቅር ስንል ዝም ብሎ ዛሬ መጥቶ ነገ የሚሄደው ፍቅር በሁኔታዎች ላይ የተመሰረተው ፍቅርን አይደለም የምናወራው። ከምድር እንደው አፈፋ አድርገን የያዝነው ፍቅር አይደለም። እርሱ ለነገ አያደርሰንም። የምንናገረው አጋፔ የሆነ እውነተኛ ፍቅር የሆነው ከሞት በስተቀር የሚለየን የሌለውን እውነተኛ ፍቅር አጋፔ፣ በጥቅም ላይ ያልተመሰረተ እውነተኛ ስለ እውነተኛ ፍቅር ስለ እግዚአብሔር ፍቅርን ነው የምንናገረው። በሁለተኛ ጢሞቴዎስ ምዕራፍ አራት ቁጥር አስራ ስምንት ላይ እንዲህ ብሎ ይናገራል የእግዚአብሔር ቃል ጌታም ከክፉ ነገር ሁሉ ያድነኛል፣ ለሰላም ለሰማያዊም ለሰማያዊም መንግሥት ይጠብቀኛል። ለእርሱ ከዘላለም ለእርሱ ከዘላለም እስከ ዘላለም ክብር ይሁን። አሜን ብሎ ይናገራል። አሜን ክብር ይሁንለት ለሰማያዊ መንግስት የሚጠብቀን ከክፉ ሁሉ የሚያድነን እግዚአብሔር በዘላለም ፍቅሩ የወደደን አሳልፎ ለጠላት የማይሰጠን በሕይወት የሚያኖረን ልጆቹ ያደረገን በዘላለም ፍቅር የወደደን ለእርሱ ክብር ከዘላለም እስከ ዘላለም ክብር ይሁን አሜን ብሎ ይናገራል። አዎ ወገኖቼ ይህንን ፍቅር የክርስቶስን ፍቅር በሚገባ መረዳት ያስፈልጋል። መተካ የሌለው ፍቅር ነው። ህይወቱን ነው የሰጠን ስለወደደን ዋጋ የከፈለብን ሰዎችን በዘላለም ፍቅር የወደደን ልጆቹ አድርጎ የመረጠን። በዚህ በዘላለም ፍቅር ነው እግዚአብሔር የመረጠን ወይም የወደደን በሁለተኛ ነገስት ምዕራፍ ሁለት ቁጥር ሁለት እንዲህ ብሎ ይናገራል። ሌላም ሰው የእግዚአብሔር ፍቅር በእግዚአብሔር ፍቅር በልቡ የፈሰሰው የተረዳው ኤልያስም ኤልሳን እንዲህ ብሎ ይናገራል ለባሪያው ወይም ለአገልጋዩ ኤልያስ በመጨረሻ ዘመን ለባሪያው ለአገልጋዩ ለኤልሳ እንዲህ ብሎ ይናገራል ወደ ቤቴል እሄዳለሁ ወደ ኢያሪኮም እሄዳለሁ ወደ ዮርዳኖስም እሄዳለሁ። እግዚአብሔር ወደዛ ልኮኛልና፣ ኤልሳዕ ሆይ እዚህ ቆይ አለው። ከኔ ተለይ እዚህ ቆይ እኔ ወደ እግዚአብሔር ወደ ላከኝ ስፍራ ሄዳለሁ፣ አንተ ግን እዚህ ቆይ ከኔ ተለይቴ እዚህ ቆይ ብሎ ሲናገር እናያለን። ምክንያቱም ይህ ጌታውን የወደደ የጌታ አገልጋይ ወይም የኤልያስ አገልጋይ የነበረው ጌታውን የወደደው ኤልሳ እንዲህ ብሎ ይናገር እግዚአብሔር ልኮኛልና እዚህ ቆይ ባለው ጊዜ ኤልሳም በሕያው እግዚአብሔር በሕያው እግዚአብሔር በሕይወት በሕያው ነፍስህ እምላለሁ ካንተ አልለይም አለው። ጌታውን የወደደ በምንም አይነት ወደምትሄድበት ካንቴ ጋር ሄዳለሁ፣ ካንቴ በፍጹም አልለይም፣ አንቴ የምትሄድበት ሁሉ ሄዳለሁ። እና ስለዚህ በፍጹም ካንቴ የምለይበት ፍቅር የለኝም። ነፍሴ በህያ በእግዚአብሔር በእግዚአብሔርን በህያው ነፍስ እምላለሁ ካንቴ አልለይም ማለት በጌታ ፍቅር የጸና አገልጋይ ጌታን የወደደው አገልጋይ በጌታ በኤልያስ ላይ እግዚአብሔርም ከዚህ ታላቅ ፍቅሩ የተነሳ ባሪያውን ወይም ጌታውን የማይለይ በፍጹም ከልቡ የወድ ስለወደደው እግዚአብሔርም በጌታ ላይ በጌታው በኤልያስ ላይ ያለው እጥፍ ቅባት ሰጠው። ቀባው ወይ እጥፍ ቅባት በኤልያስ ላይ የነበረው ቅባት በባሪያ ወይም በአገልጋዩ ላይ እግዚአብሔር እግዚአብሔር ቅባቱን አፈሰሰው ወይም ቀባው። ወገኖቼ እግዚአብሔርን የሚወደው ሰው መውደድ እንጂ ሰውን መውደድ እግዚአብሔርን ከወደደ እውነተኛ ፍቅር ካለው ሰው መውደድ አይቸገርም። ሁሉን ይወዳል። ምክንያቱም እይታው ሰማያዊ ነው። ከፍቅር በስተቀር ምንም ነገር በልቡ ያለው ምንም የለም። ዛሬ ግን ብዙ ልባችንን የተሸከመ ብዙ ጉድት አለ ፍቅርንም ስለ ፍቅርም እና እናወራለንም ፍቅርም ክፋትንም ሁሉ ነገር የተበረዘ ነው፣ የተበረዘ ወይም የተቀላቀለ በልባችን ተሸክመን በእግዚአብሔር ፊት እንመላለሳለን። ለዚሁ ነው ፈቀቅ የማንል። አንድ ምሳሌ ልንገራችሁ። ድሮ እኔ ወደሚኖርበት አገር ወደ አሜሪካ ሲመጣ በጣም ታላቅ አገል ታላላቅ አገልጋዮች ናቸው ጌታ ኢየሱስን ይዞ ወደዚህ ወደ በአደገር ወይም ወደ አሜሪካ መጥቶ ጌታን ለጥቂት ጊዜ ካገለገሉ በኋላ ግራና ቀኝ ሲያዩ ያይዞ የመጡትንን ጌታ በአሜሪካ ምድር ጥሎ በፍካበ ፋርማታ በሌላ ፋርማታ ወረዱ። ጌታን ጥሎ በመጨረሻ ግን ቁሳቁስን መሰብሰብ ገንዘብን መሰብሰብ ይዟል። ያ ይዞ የመጣ የመጡትን ያገለግሉ ሲያገለግሉ የኖሩትን ጌታን ጥሎ በዚህ ምድር ጌታን ጥሎ በመጨረሻ አልሳካላቸው ስል እቃዎችን ቁሳቁሶችንና ገንዘብን ጌታን በአሜሪካ ጥሎ እቃዎችንና ቁሳቁሶችን፣ ንብረቶችን ይዞ ወደ አገር ቤት የተመለሱም አገልጋዮች ነበሩ። ያ ይዞ የመጡት ፍቅር በሌላ ፍቅር ለውጦ ገንዘብና ሀብትን ይዞ ያ ያፈቀሩት የወደዳቸውን ጌታ በአሜሪካ ጥሎ ቁሳቁስና ሀብትን ይዞ ወደ አገር ቤት ወደ ኢትዮጵያ ተመለሱ። ከዛ በኋላ ከጥቂት ጊዜ በኋላ አንዳንዶቹም ደግሞ አልሳካላቸው ስሉ በዛ ብዙ ነገር በአሜሪካ ውስጥ ካበዘበሱ ከሰበሰቡ በኋላ አልሳአካም ስር ወደ አገር ቤት ገብቶ በጥቂት ውስጥ ነቢይ የሆኑትም ሰዎች አሉ። የነቢይን ጸጋ እንዴት በምን ካልኩሌሽን እንደተጠቀሙ እነሱ ናቸው የሚያውቁት። አሁን በኢትዮጵያ ውስጥ እንዲህ አይነት እዥዋዥዌ የሚጫወቱት በጌታ ፍቅር የሚቀልዱት ሰዎች ስላሉ እግዚአብሔር ከዚህ ሁሉ ይጠብቀን ወገኖች። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር ታማኝ ነው ወገኖቼ። እግዚአብሔር የሚወድ ሰውን ሁሉ ይወዳል። እግዚአብሔር በምንም ሰውን የወደደ በክርስቶስ ፍቅር ነው። ጀኒውን የሆነው እውነተኛ የሆነው ፍቅር ያለው ሰው እግዚአብሔር ፍቅራቸውን ያከብራል። በሩት በሩት ምዕራፍ በሩት ምዕራፍ አንድ ቁጥር 16 እንዲ አለች ለኦርፋም፣ እንዲ አለች ሩት ላ ለአማቷ ለኑሃም እንዲ ብላ ተናገረች ለኑሃም፣ እና ህዝብሽ ህዝቤ አምላክሽም አምላኬ ይሆናል፣ አልለይሽም አለች። በስደት ምድር ተሰደው በረሃብ ዘመን ባልዋ የሞተበት ስደተኛ በረሃብ ዘመን ከአማቷ ጋር የምትንከራተት ብላቴና ባል ሚሌላት በረሃብ በመራ እና አልለይሽም፣ በፍቅር ወድጄሻለሁ። እውነተኛ ላንቺ ያለኝ እውነተኛ ፍቅር ነው ያለኝ። ፍቅሬ አልለወጥም፣ ፍቅሬ እየጸና ነው። ስለዚህ ህዝብሽም ህዝቤ ነው፣ ወደምትሄጂ ወደ ህዝብሽም ብትሄጂ፣ አምላክሽም ደግሞ አምላኬ ለእኔም አምላኬ ይሆነኛልና ና፣ ስለዚህ አልለይሽም አለች ሩት። ወደ ወደምትሄድበትም እሄዳለሁና ወደምታድሪበትም አድራለሁና እባክሽ፣ አታስገድጅኝ እንዲታውሽ አታስገድጅኝ አታስገድጅኝ ብላ ስትናገር እንሰማለን። የሚተውብሽ የሚተውሽ ፍቅር የለኝም። ፍቅር ግን ከአንቺ ጋር ያጣመረ እውነተኛ ፍቅር፣ ምንም ቢሆን በሁሉ ሁኔታ ግን ከአንቺ አይለይም ብላ ተናገ ኑዋምም ጋር ቃል ኪዳን ገባች። ከኑዋም ከአማቷም ጋር ለአማቷም ታማኝ ነበረች። ፍቅሯ እውነተኛ ጀኑን የሆነውን የክርስቶስ ፍቅር የነበራት እውነተኛ የማይለወጥ የማይሻር ፍቅር የነበራት ብላቴና ነበረች ሩት እና አያቷን ማኖ አማቷን አከበረችው፣ ክብርም ሰጠች። ፍቅሯ ከፍቅሯ ጋር የእሷም የምታልፍበትን የስደትን መከራ ሁሉ መስዋዕት ተቀበለች። በረሃብና በስደት ከአማቷ ጋር በፍቅር ተጣመረች። አልለይም ህዝብሽ፣ ህዝቤ ነው። አምላክሽ፣ አምላኬ ነው። በምትሄጂበት በምታድርበት ስፍራ አድራለሁ እንጂ በፍጹም ካንቺ አልለይም ማለች፣ አመነች ቃል ኪዳን ገባችለትና፣ እውነተኛ ፍቅር ክርስቶስን ደስ የሚያሰኝ ፍቅር። አማቷም የአማቷንም አምልኮና ባህል ተቀበለች። ባል የሞተበትን ሞአባዊቷ። ባል የሞተበት ሞአባዊቷ ሩት አዛብ ብትሆንም እምነቷና ባህሏም ልክ እንደ እስራኤላውያን ነበረት። የእስራኤል ባህል ነበራት፣ ግን አዛብ ነበረች። ሞዓባዊ ነበረች። ባል የሞተበት እምነቷና ባህሏም የእምነቷና ባህሏም አኗኗሯም ልክ እንደ እስራኤል ትኖር ነበረ ሩትም በሩት ምዕራፍ በሩት ምዕራፍ አንድ ቁጥር በሩት ምዕራፍ ሁለት ቁጥር አስራ አንድ እና አስራ ሁለት እንዲህ ብሎ ይናገራል። ቦኢዝም የሚባል የዛ አገር ባለስልጣን፣ ባልሽ ከሞተ በኋላ ባልሽ ከሞተ በኋላ አባትሽ እና እናትሽ ወይም የተወለድሽበትንን ምድር ወይም አገር ትተሽ ትተሽ ወንማጣሽ ወደታ ወደማታውቂ ህዝብ መጣሽ ለአማትሽም ያደረግሽው ሁሉ ፈጽሞ ሰምቻለሁ፣ አለ ተደነቀ። የእሷ ፍቅር ለአማቷ ስላደረገች፣ አልለይም፣ በፍጹም ከሞት በስተቀር የሚለየኝ ካንቺ የሚለየኝ የለኝ፣ ማለት እውነተኛ ፍቅር፣ ጌታ የሚወደው ፍቅር። ለአማቷ ታማኝ የሆነች ወደማታውቀው ህዝብ፣ እናትሽና አባትሽን ጥለሽ ባላትሽ እናትሽና አባትሽን ጥለሽ እና አገርሽ የተወለድሽበትን አገር ሁሉ ጥለሽ ወደማታውቂ ሕዝብና ሕዝብ መጣሽ። ስላደረግሽው ለአማትሽ ስላደረግሽው ፈጽሞ ሰምቻለሁ። እግዚአብሔር እንደ ስራሽ ይስጥሽ ከክንፉም በታች መጠገያ እንድታገኝ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደሞዝሽ ፍጹም ይሁን አላት። ባረካት። ስለ ፍቅሯ ስላሳየች። ወገኖቼ፣ እግዚአብሔርን ያከበረ በፍቅር የሚኖር የፍቅር አምላክ ዋጋ ከፋይ ነው። እግዚአብሔርን ታምኖ በፍቅር ኖሮ እግዚአብሔር ከመልካምነት ያጎደለባቸው ሰዎች አላየንም። ስለዚህ ይህ ሰው ቦዔዝም ባረካት። ወደ መጣሽበት በእስራኤል አምላክ እግዚአብሔር ዘንድ ደሞዝሽ ፍጹም ስላደረግሽው ነገር ስለ መልካምነትሽ፣ ስለ ፍቅርሽ እግዚአብሔር ፍጹም ደሞዝሽ ከእግዚአብሔር ዘንድ ይሁን አላት። ባረካት በጌታ ፍቅር በጣም የተወደደች ልቧ በጌታ ፍቅር በልቧ ያለ እውነተኛና ታማኝ ቃል ኪዳኗን የማታፈርስ ታማኝ የሆነ ንጹሕ ሆና በእግዚአብሔር ፊት የተመላለስክ ለሰውም ለእግዚአብሔርም ታማኝ የሆነች ይህ ሩት የማታውቀውን አምላክ እስራኤልን አምላክ ተቀብላ በአምላኩ ፊት ትጸልይ፣ በፍቅር ትኖር፣ ለሰውም ለእግዚአብሔርም በፍቅር ፍቅሩን ያሳየች ብላቴና። መበለት ነበረች። በክርስቶስም ከዚህ የተነሳ የክርስቶስ የክርስቶስ የዘር ሐረግ ውስጥ ገባች። እግዚአብሔር አይቷታልና ወዷታልና፣ በፍቅሩም ደግሞ እግዚአብሔር ባረካት። በእግዚአብሔር በጌታ በኢየሱስ ሐረግ ውስጥ የዘር ሐረግ ውስጥ ገባች። እግዚአብሔር ታማኝ እግዚአብሔር የፍቅር አምላክ ለሚወዱትና በፍቅር ለሚኖሩት እግዚአብሔር እጥፍ የሚባርክ እግዚአብሔር ታማኝ፣ ለዘላለም የማይለወጥ ፍቅር አለው እግዚአብሔር አምላክ የተመሰገነ፣ እግዚአብሔር ይባርካል።